ሁኔታዎችን ዘርዝሬ ያጫወትኳት ላሳምናት ብዙ ሞከርኩ። ስለ አላህ ሱብሓነ ወተዓላ አንድነት፣ ስለ እስልምና እምነት ምንነትና ስለ ሌላም በእርግጥም እያመነች መጣች። አሳዘንኳትም በአላህ ፍቃድ። ቀጥሎም ተስፋ ሳልቆርጥ ባደረግኩት ጥረት ስለ እስልምና ግልጽ እየሆነላት መጣች በሂደት አንድ ቀን በሚገርም ሁኔታ መለወጧን አየሁኝ። አሁን ተረድቼሻለሁ። አንቺ እውነት ላይ ነሽ። የያሽው እኔም ሊይዘው የሚገባው እውነተኛ ሃይማኖት ነው። እንደውም ረዳሻለሁ አለችኝ። እንግዲህ፣ ያውስ ልትረጂኝ ካሰብሽ ከባለቤቴ ጋር የምገኝበትን ሁኔታ አመቻችልኝ አልኳት። በሆነ ቀን የቤቱ ጣራ ላይ ወጥታ ወዲህ ወዲያ ስትቃኝ፣ አንተን ስትሄድ ተመለከተች። የዚህ የዚህ አይነት ሰው አይቻለሁ ብላ አካላዊ ገጽታህን ነገረችኝ። እኔም ከገጽታው በመነሳት አወቅኩ። አሁን እሱ ራሱ ነው አልኳት። ካየሽው ዝም ብለሽ በሩን ብቻ ከፍተሽልኝ፣ ተይ እኔ አናግረዋለሁ አልኳት። በእርግጥም በሩን ከፈተችውና ላናገረህ ቻልኩኝ። በሁለት ሰንሰለት ታስሬ ስለነበር ወጥቼ ላናገረህ አልቻልኩም። ቁልፎቹ ደግሞ ወንድሜ እጅ ነው ያሉት። የሦስተኛዋ ቁልፍ ከቤቱ ምሰሶ ጋር የታሰረ ነበር። የዚህ ቁልፍ እህቴ እጅ ላይ ይገኛል። ሽንት ቤት ሲሄድ የምትፈታልኝ እሷ ነበረች። ይህ ሁሉ እንዳላመልጥ ነበር። ያኔ ሳገኝህና እዚያው የተከራየነው ክፍል እንድትጠብቀኝ ስነግርህ ታስሬ ነበር። እህቴን ለማሳመን ብዙ ጣርኩኝ። በመጨረሻም ሰለመችልኝ። ከኔ በላይም መሥዋዕት ለመክፈል ወሰነች እና ከቤቱ እንዳመልጥ ረዳችኝ። የሰንሰለቶቹን ቁልፍ ትልቁ ወንድሜ እጅ ነበር የሚገኘው እሱን ቁልፎቹን በጣም ተጠንቅቆ ነበር የሚይዛቸው። በዚያ ዕለት ግን ለወንድሞቼ ከበድ ያለ አስካሪ መጠጥ አዘጋጀችላቸው። እስከ እኩለ ሌሊት ድረስ ሲጠጡና ሲደጋግሙ አመሹ። ራሳቸውን እስኪሰቱ ድረስ ጠጡ። ከዚያም ከወንድሜ ኪስ ቁልፉን አወጣችና ሰንሰለቶቹን ፈታችልኝ። ሌሊት በጨለማ ልመጣ የቻልኩትም በዚያ ምክንያት ነበር። አለችኝ። የእህትሽ ነገር ይበልጥ አሳሰበኝ። እሷስ እንዴት ሆና ይሆን? አልኳት። ዋናው ነገር መስለሟ ነው። በሂደት ነገሮችን እናስተካክልላታለን እስልምናዋንም እንድታሳውቅ ነግሬያታለሁ አለችኝ። ሌሊቱን ተኝተን አደርን። በንጋታው ወደ ሀገራችን ተመለስን። እንደ ደረስኩም ባለቤቴን ወደ ሆስፒታል ወሰድኳት። ለቀናት የተደበደበችውና የተገረፈችው ቁስል እስኪያገግም ድረስ አብሪያትም ሆንኩኝ። አሁን ደግሞ አላህ ሱብሓነሁ ወተዓላ በዲኑ ላይ ያጸናት ዘንድ ለእህቷ ዱዓ እያደረግን ነው። ውድ እህቲ ይህንን ታሪክ የምነግርሽ ከንፈርሽን እንድትመጪ ፈልጌ ወይም እንባሽ ሲፈስ ማየት አምሮኝ አይደለም። ነገር ግን አንድ ነገር እንድታውቂ ብዬ የሚያሳይ ነው። ዛሬም ይህ ዲን የሚጠብቁትና የሚከላከሉት መሰዋዕት የሚሆኑለት፣ ውድ ነገራቸውን ሁሉ የሚከፍሉለት፣ ደማቸውን የሚያፈሱለት፣ ስጋቸውን የሚቆርሱለት ብዙ ጀግኖች አሉት። የትናንቶቹ የኢስላም ጠላቶች እነ አቡ ጃሃል እና ኡመያ ሱመያን እና ቢላልን አሰቃይተው ከሆነ የዛሬዎቹ የሙስሊም ጠላቶች ሙስሊሞችን በማሰቃየትና ለስደት በማብቃት እስልምናን በማጥፋት ብዙ እየሰሩና እያሴሩ ነው። ታዲያ በእነርሱ ወጥመድ ውስጥ ከሚገቡትና ከሚታደኑት እንዳትሆኝ ያደራ። ክብርሽ ምን ያህል ከፍ ያለ እንደሆነ ታውቂ ዘንድ ለመጀመሪያ ጊዜ በተቀደሰው የመካ ምድር የኖረችው ሴት ልጅ መሆኗን ልብ በይ።